አ አለይኩም አረመቱላህ በርካቱ ውድና የተከበራችሁ የመዲ ቲዩፕ ቤተሰቦች በያላችሁበት ሰላማች ችላቸው የመጣሁት በረመዳን ማድረግ የሌለባችሁ ነገሮች ነው። ማለት እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። ይህ ቪዲዮ በተለይ አዲስ ወደ አረብ ሀገር የሄዳችሁት እህቶች ለእናንተ ይጠቅማል ማለት ነው። አንዳንዶች ምናልባትም ተላምዳችሁ ሁሉ ነገር ችላችሁበት እያደረጋችሁ ማናቃለ ለእኛ ትናት ንገሪን ምናምን ነገር የምትሉ ካላችሁ ውዶች፣ እናንተ የምታውቁ ታውቃላችሁ፣ ግን የማያውቁ ብዙ ከአበባ የሚሄዱ አዳዲስ ልጆች አሉ እና ይህን ቪዲዮ ሼር አድርጉት። ካልቻላችሁ ደግሞ ሼር ማድረግ ላይክ አድርጉት ራሱ ዩቱብ ሪኮመንድ ያደርገዋል ማለት ነው። እውነት ነው የምላችሁ። በአሁኑ ሰዓት ማለት ነው ሁለት ሺ አምስት የምታስታውሱ ከሆነ በጣም አረብ ሀገር ፋሽን ነበረ ማለት ነው። ብዙ ወደ አረብ ሀገር የሚሄዱ ህቶች ነበሩ። አሁን ላይ እንደዛ ማለት ትችላላችሁ። ብዙ ሰዎች በዚህ ብዙ ሰዎች ወደ አረብ ሀገር የሚሄዱበት ጊዜ ነው ማለት ነው እና ወደ ሳውዲም ወደ ዱባይ፣ ወደ ተለያየ ቦታ ብዙ ሰው እንደ መጀመሪያው እንደ ሁለት ሺህ አምስቱ አካባቢ አሁን ላይ ስደት የበዛበት ነው እና ብዙዎች ግራ የሚገባቸው ቋንቋ የማይችሉ ስላሉ ምን ማድረግ እንዳለባቸው ብዙ የሚደናገሩ በተለይ ረመዳን ላይ የሚደናገሩት ነገ ለእነሱ ስለሚጠቅም ውዶችን፣ የምታውቁት ታውቃላችሁ የማታውቁት ደግሞ ቪዲዮውን ላይክ አድርጉና ገና አዲስ ወደ አረብ ሀገር ሄዱ እህቶቻችን ስለሚጠቅማቸው ቪዲዮ ላይክ ማድረጋችሁ እንዳትረሱ ማለት ነው። የመጀመሪያው በረመዳብ ማድረግ የሌለባችሁ ፍጡር ከበላችሁ በኋላ እቃችሁን አጥባችሁ ከጨረሳችሁ በኋላ ምንም አይነት ስራ ከሌለባችሁ ወይም ደግሞ ልብስ መተኮስ ይሆናል፣ ልብስ ማጠብ ሊሆን ይችላል። እነዚህ ስራዎች ከሌሉባችሁ ልክ ሰአህ ድአሽ ወይም ደግሞ 11 ሰዓት 12 ሰዓት ሊሆን ይችላል ማለት ነው ስራ ከሌለባችሁ ገብታችሁ መተኛት ትችላላችሁ። ኩሽና ቁጭ ማለት የለባችሁ ማለት ነው። ገና ለገና ስሁር እስከሚደርስ ድረስ እናንተ ኩሽና እየተጠባበቃችሁ እሷን መጠበቅ አይጠበቅባችሁም ማለት ነው። ምክንያቱም የምተኩሱት ልብስ ከሌለ ያው ረመዳን እንደሚታወቀው ጊዜው ይቀያየራል ማለት ነው። ቀን የምትሰሩት ማታ ነው የምትሰሩት። ነገር ግን እናንተ ማታ ፍጡር የተሰራበትን ነገር አጥባችሁ በቃ ስራችሁን ጨርሳችሁ፣ ልብስ ማጠብ ካለባችሁ ደግሞ ቀድማችሁ ምናልባት የምጠዋት ተነስታችሁ ማለት ዝሁን ላይ ተነስታችሁ አጥባችሁ ከሆነ ምንም አይነት ስራ ከሌለባችሁ እናንተ ስሁር ምን ስሪ ትለኛለች፣ ወይ ደግሞ ስሁር ምን ይሰራል እያላችሁ ኩሽና ኩሽና ቁጭ ማለት አይጠበቅባችሁም ማለት ነው። ገብታችሁ መተኛ ትችላላችሁ ማለት ነው። ግን ከመተኛታችሁ በፊት አንደኛ አላርም መሙላታችሁን እንዲያስረሱ ዘጠኝ ሰዓት ማለት ነው። ሁለተኛ ደግሞ ማዳማችሁን እኔ ልተኛ ነው፣ ለስሁር ምንድ ነው የሚሰራው? ምን ማውጣት አለብኝ? ምን አውጥቼ? ዶሮ ሊወጣ ይችላል፣ ከበረዶ ቤት ስጋ ሊወጣ ይችላል። ምን ላውጣ ብላችሁ ጠይቃችሁ ገብታችሁ መተኛ ትችላላችሁ ማለት ነው ነገር ግን ገና ለገና ስሁር ይሰራል አይሰራም እያላችሁ እና መቀመጥ የለባችሁም ማለት ነው። ክፍላችሁ ገብታችሁ ምናልባትም መስገድ የምትፈልጉ ትሰጋላችሁ። ሌሎች ደግሞ ክርስቲያን እህቶቻችን ደግሞ ገብታችሁ እስከ ዘጠኝ ሰዓት መተኛት ትችላላችሁ። የስሁር ሰዓት እስከሚደርስ ድረስ ማለት ነው። ስለዚህ ከመተኛታችሁ በፊት ምን ታደርጋላችሁ? የመጀመሪያው ምንድነው፣ ስሁር የሚሰራው ብላችሁ የሚያስፈልጋችሁን ነገር አውጥታችሁ ትሄዳላችሁ። በሁለተኛ ደግሞ እንቅልፍ በዛው እንዳያሞኛችሁ አላብ መሙላታችሁን እንዳትረሱ ማለት ነው። ወይ ደግሞ አዲስ አረብ ሀገር ሄዳችሁ፣ ይሄ ለእናንተ በጣም ይጠቅማችኋል። ማዳሞችም አይወዱትም ማለት ነው። ከፍጡር በኋላ ማዳሞች ክፍላቸው ሂደው ወይ ለማረፍ ፈልገው ይሆናል። ለምንም ይሁን ክፍላቸው ከሆኑ እናንተ በረመዳን ሰዓት ማታ ማታ ሄዳችሁ ክፍላችሁን ማንኳኳት የለባችሁም ማለት ነው። ከቻላችሁ መታገዝ አለባችሁ እስከምትወጣ እንዲሁ። በጣም ከጠናባችሁ ወይ መደወል ይሻላል እንጂ ማንኳኳትና ክፍሏ እንደሌላው ቀን በቃ እንትን ማለት የለባችሁን። ባታንኳኩ በጣም ጥሩ ነው። አይወዱም ማለት ነው እና ጾመው ስለዋሉ ምንም፣ ብቻ ብዙ ብዙ ነገር አለ። ማንኳኳቱ ለእናንተም ደስ አይልም ለእነሷንም ደግሞ ያስከፋል ማለት ነው ኛውና በተለይ እኛ ሀበሾች ኢትዮጵያኖች እኔ ለምን እንደሆነ አላውቅም፣ ምግብ ላይ በጣም እንግደረደራለን ማለት ነው። ስለዚህ በምግብ ሰዓት አዲሶችም ልክ የስሁ የፍጡር ሰዓት ላይ ማለት ነው። አንዳንዶች አረቦች ይረሳሉ ማለት ነው። ስለዚህ እናንተ ኩሽና ምግብ ማስቀመጥ አለባችሁ። ሳምቡሳ አጠብሳችሁ፣ ጌማ አጠብሳችሁ። በተለይ አብዛኛውን ጊዜ እሷ የምትሰራ ከሆነ እሷ የምትጠብስ ከሆነ ያን ያክል አትረሳም ማለት ነው። እዛው ስለሆነች ቀድማ አንዳንዶቹ አምጭ ሳህንሽን ብለው በቃ ልክ እየጠበሱ እየጠበሱ ወደ ለእናንተ ከሁሉም ነገር ትልቅ ሰሃን አስቀምጠው የሚያስቀምጡ አሉ ማለት ነው። ግን እናንተ የምትጠብሱ ከሆነ እነሱ ምን ያስባሉ? በቃ ለእሱ አስቀርታ ነው ያመጣችሁ ይሏችኋል ማለት ነው። እንደዛ ሊያስቡ ስለሚችሉ እራሳችሁንም ሳትሰሩ ከምትሰሩት ምግብ ከማንኛውም ምግብ ቀንሳችሁ ትልቅ ሰሃን ላይ ከሳምቡሳውም፣ ከጌማጡም፣ ከሁሉም ነገር ትንሽ ትንሽ እየቀንሳችሁ ማስቀመጥ አለባችሁ ማለት ነው። ስለዚህ እነሱ እናንተ ሁሉንም ነገር ስፍራ ላይ ሳሎን ወስዳችሁ ካላወቁ አንደኛ ነገር እናንተ ማስቀመጣችሁን አላወቁም ማለት እንዳላስቀመጣችሁ አላወቁም እንዳላስቀመጣችሁ አላወቁም ስለዚህ እነሱም ዝም ብለው ነው ጸጥ ብለው ነው የሚያፈጥሩት ማለት ነው። ወይም ደግሞ አንዳንዶቹ ምን ያደርጋሉ፣ እዛው ከሳሎን ነው እንትል የሚሏችሁ፣ ከሳሎን ነው ሁሉንም ከሁሉም ነገር አንስተው ከውጭም የሚመጡ ነገሮች ስላሉ እነሱንም እንዳያብልቀው ከሁሉም ነገር አንስተው ከሳሎን ነው የሚያመጡላችሁ። እንደዛ ከሆነ ደግሞ እንዳትረሱ ምን ማድረግ እንዳለባችሁ ልንገራችሁ። ምናልባት በአንደበታችሁ መናገር ከደበራችሁ የእናንተን ሰሃን እናንተ የምትበሉበትን ሰሃን ይዛችሁት ከእነሱ ሰሃን ጋር አቅርቡት ማለት ነው። ስለዚህ አሃ ይሄ እሷ ሰሃን ነው ስለዚህ አልተደረገላትም ብለው ሰብስበው ከሁሉም ነገር ለእናንተ ይሰጧችኋል ማለት ነው። ካልሆነም ደግሞ እኔ አልወሰርኩም ብላችሁ መናገርም ትችላላችሁ። ይሄ የሚያሳፍር ነገር አይደለም፣ ምክንያቱም እናንተ ጾማችሁ ነው ያላችሁት፣ ስራ ስትደክሙ ነው ያላችሁት ማለት ነው። ደግሞ በስራ ስትደክሙ ነው። በነገራችን ላይ ካለመጾም እኔ ክርስቲያን እህቶቼ በጣም ነው የሚያሳዝኑኝ። ሙስሊሙስ አብሮ ይጾማል፣ በቃ ሁሉም ሰው ስለማይበላ ከነሱ ጋር አብረው የሚጾሙ አሉ ማለት ነው። እና አብራችሁ ነው የምትጾሙት ወደው ብጾሙ ሁሉ ይሻላችኋል ማለት ነው። ስሙን አጾሙም ትባላላችሁ እንጂ ነገር ግን አብራችሁ ከነሱ ጋር ነው የማትጾሙ ክርስቲያኖች ማለት ነው። የራሳችሁን ሳይሆን ያው እናንተ እስከ ዘጠኝ ሰዓት ጥሩ ነው። ያው ግን አያጾሙም ምክንያቱም ሥጋው እንቁላሉ ምኖ ብዙ ነገር ስላለ ለእናንተ ለመጾም አይመችም እንጂ ብትጾሙም በጣም ቼ በአጠቃላይ ስላችሁ ምግብ ለእናንተ ቀንሳችሁ ማስቀረታችሁን እንዳትረሱ። እነሱ ሊረሱ ይችላሉ። ጹማቸው ሩባቸው ነው ያሉት። የራሴ የራሳቸውን ነው የሚሉት። ካልሆነም ደግሞ ተናግራችሁ ማስደረግ ትችላላችሁ። እሱም ደግሞ ከደብራችሁ ሰሃናችሁን እነሱ ጋር ስትወስዱት እንዳትሰጣችሁ ስለሚገባቸው ያደርጉላችኋል ማለት ነው። እና ደግሞ ፍጡር ሰዓት ላይ በተለይ የጾማችሁም ያልጾማችሁም እነሱ ሲያፈጥሩ፣ እነሱ ሲበሉ እናንተ መብላት ማፍጠር አለባችሁ ማለት ነው። አይቆይ እነሱ ሳይጨርስ፣ እነሱ እዛ እየበሉ እየጠጡ እናንተ የሆነ ስራ ለምን አትተውትም? ተውት አድርጋችሁት፣ እነሱ በሚያፈጥሩበት ሰዓት እናንተም በሰዓቱ ቴምርም እንትን ማለት ቴምር አፋችሁ ላይ አርጋችሁ ውሃ ጠጥታችሁ ምግብ ሳትበሉ ሌላ ስራ ትቀጥላላችሁ ማለት ነው። ለምን ተረጋግታችሁ ቀስ ብላችሁ እነሱ ቁጭ ብለው አይደል? እስከ ሱርድ ድረስ የሚበሉት ስለዚህ፣ እናንተ ደግሞ መቅረብ ዛይ በሚበላበት ሰዓት ተረጋግታችሁ ቢያንስ ከ30 ደቂቃ ወስዳችሁ ከ30 እስከ 1 ሰዓት መውሰድ አለባችሁ። ምክንያቱም የምታርፉበት ሰዓት ነው ማለት የምትመገቡበት ሰዓት ነው። ቀስ ብላችሁ ተረጋግታችሁ መመገብ አለባችሁ ማለት ነው ውዶቼ። ዶቼ ስለተከታተላችሁ ከልብ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። በተለይ አዲስ ወደ አረብ ሀገር ላሉ ዶቼ ስለሚጠቅም ይሄ ቪዲዮ ላይክ፣ ሼር ማድረጋችሁን እንዳትረሱ። ዶቼ ታ ቪዲዮ እናንተን ይጠቅማል ብዬ ባሰብኩት ቪዲዮ እስከምንገናኝ፣ በያላችሁበት ሰላማችሁ ይብዛ።